በፊት በፊት የተጣሉ ባለትዳሮች ወይንም ትዳራቸው ላይ እክል የገጠማቸውን ጥንዶች ማሸማገል የተለመደና ደስ ከሚሉ ባህሎች መካከል አንዱና ዋነኛው ነው። አሁን አሁን ግን ጥንዶቹ ላይክና ቪው ለማግኘት በሚመስል መልኩ ትዳራቸውን ሶሻል ሚዲያ ላይ አውጥተው ያሰጡታል። ታዲያ ይሄ ባህል እየተለመደ ከመጣ ሰነባብቷል። ከዚህ ቀደም ሁለት ጥንዶች ሰይፉ ፋንታውን ጋር ቀርበው ባሌ በጣም ስለሚወደኝና ስለሚሳሳልኝ የጤና እክል ሲገጥመኝ ሳይሰስት ጤናዬ እንዲመለስ የራሱን ኩላሊት ሰጥቶኝ አሁን በመልካም ጤንነት ላይ እገኛለሁ ብላ፣ ህዝቡም በፍቅራቸው ተደንቆና ተገርሞ ሳይጨርስ፣ ባል በሌላ ኢንተርቪው ሚስቴ ድሮም አትወደኝም ነበር፣ ሰይፉ ጋርም የቀረብነው ነው ከተፋታም በኋላ ነው እሷን ደስ እንዲላትና እሷን ለማግኘት መንገዱን እንዲከፍትልኝ ነው ብሎ በፍቅራቸው ተማርኮ ጉድ ሲል የነበረውን ሰው ሁሉ ያሳዘነ ዜና ነበር። ይህ ድርጊት በተለያየ ይዘት በተደጋጋሚ ሶሻል ሚዲያው ላይ ብቅ ይላል። ለማስታወስ እንኳን ከሰሞኑ በቲክቶክ አራስ ሚስቴን ፕራንክ አድርጌ አስለቀስኳት ብሎ ሁሉም ሰው በልጅቷ አምባ ውስጡ አዝኖ ሲከራከርላትና እንዴት አንዲትን አራስ በዚህ ልክ ቀልድም ቢሆን ታሸማቅቃለ ብለው ሲከራከሩላት ሰነባብተው ነበር። ታዲያ የኋላ ኋላ ግን ባልና ሚስት መቅዲሾ ላይ ቀርበው ባሌ በክትፎ ነው ያረሰኝ እና ሰው ኮሜንት ሲጽፍ ባሌን አይን ውስጥ አስገባሁት እኔ እንደዛ ሪያክት ባላደርግ ብላ ስታለቅስ አብዛኛው ሰው ይበለን እኛም በማያገባን የገባ ነው በሰው ትዳር ውስጥ ማን ግቡ አለን ብለው ራሳቸውን ሲወቅሱ ታይተዋል። ቀሪዎቹ ደግሞ አሁንም አስቢበት ያለሹ ምቹ ስፍራ ላይ አይደለም ሲሉ ተሰምተዋል። ዛሬ ለእናንተ ልናጋራ ያሰብነው ከላይ እንደነገርናችሁ ሀብታሙና ሩሃማ የፍቅራቸው ታሪክ ተስፋ የቆረጥንበት ነበረ። ግና ዛሬ አንድ አዲስ ነገር አለን ብለው ብቅ ብለዋል። ያ አዲስ ነገር ምንድን ነው? አብረን የምናየው ይሆናል። ሰላምና ጤና በያላችሁበት ተመኘን። ውድ የኢሳግ መዝናኛ ቤተሰቦች ወቅታዊ አዳዲስና ታማኝ መረጃዎችን እንዲሁም አዝናኝና አስተማሪ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾቹ ይዞ ይቀርባል። ከናንተ የሚጠበቀው ቻናላችንን ሰብስክራይብ ማድረግ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ላይክና ሼር ማድረግ ብቻ ነው። ከሞት በኋላ የደገመ ፍቅር። ሩሃማ በሕይወትና በሞት መካከል ስትዋልል፣ ሀብታሙ የሰጣት ስጦታ የኩላሊት ልግስና ብቻ አልነበረም የህይወቱንና የነፍሱን ቁራጭ ጭምርም ነበረ። ሀብታሙ አይደለም አካሌን፣ ህይወቴን ልሰጣት ከዚህ በኋላ ከሷ ጋር ለመኖር ፍቃደኛና ዝግጁ ሆኛለሁ እያለን ይገኛል። ሩሃማ በእንባ ታጅባ ይችን ቀን በጣም ስጠብቃትና ትጸልይ ነበር እያለችም ትገኛለች። አሁን ላይ እንደዚህ አይነት ነገሮች ከእውነትነታቸው ይልቅ ታስበውና ታቅደው የሚሰሩበት መንገድ በጣም ከመብዛቱ የተነሳ ለማመን የሚቸግሩ ናቸው። በርካቶች ፕራንክ ነው አሊያም ደግሞ ከድሮም የሰውን ትኩረት ለመሳብ ታስበውና ታቅደው የተሰሩ ድራማዎች ናቸው በማለት ህዝቡን በሁለት ጎራ ከፍሎታል። በተለያዩ ጊዜያት ለማስታወቂያ ስራ ሲባል ሩሃማ ከሌላ ወንድ ጋር ሀብታሙም ከሌላ ሴት ጋር ፍቅር ጀምረናል የሚሉ አይነት ምስሎችን ሲያጋሩን ቆይተዋል። ታዲያ ዛሬ ይህንን ሀሳባቸውን ለማመን እሩቅ ሆኗል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ውድ ተመልካቾቻችን ሀሳባችሁን ኮሜንት ላይ ያስቀምጡልን። ለዛሬ አብቅተናል። ቸር ቆዩን።